በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በካናዳ በተለያዩ ከተሞችና በአቅራቢያ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ የመጣሁት በካናዳ በዊኒፒግ ከተማ ስለሚኖረኝ መንፈሳዊ አገልግሎት ለማሳወቅ ነው። የወለላይቱ እመቤት ልጆች በካናዳ በዊኒፔግ ከተማ ሜ 30፣ 31 እና ጁን 1 አርብ፣ ቅዳሜና እሁድ ታላቅ መንፈሳዊ ጉባኤ ይኖረናል። ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 16 ቁጥር 15 ላይ ወደ ዓለም ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ አዞናል። በዚህ የጌታ ቃል መሰረት ወደ ተጠራንበት ዓለም ሄደን እንደ እግዚአብሔር ፈቃድ ወንጌልን እንሰብካለን። እንዲሁም በዚሁ በማቴዎስ ወንጌል በምዕራፍ 10 ቁጥር 8 ላይ ጌታችን አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ በማለት በጊዜው ለሐዋርያት ፍጻሜውን ለካህናት አድርጎ ካህናት አባቶቻችን በስሙ አጋንንትን እንዲያውጡ አዟል፣ መለኮታዊ ስልጣን ሰጥቷቸዋል። በነገራችን ላይ ብዙዎች ዛሬ ዛሬ በጌታችን በስሙ ኃይል በቅዱሳኑ ጸሎትና ቃል ኪዳን አጋንንትን ከሰው ውጡ የሚሉትን ይገፋሉ፣ አጋንንትን ወደ ሰው ግባ የሚሉትን ይደግፋሉ፣ ስለነሱም ዝም ይላሉ። ለማንኛውም በዚህ ታላቅ መንፈሳዊ ጉባኤ ማለትም ሜ 30፣ 31 እና ጁን 1 አርብ፣ ቅዳሜና እሁድ ጠዋት 8 ኤኤም መታችሁ አገልግሎቱን ማግኘት ትችላላችሁ። በእነዚህ ቀናት በእግዚአብሔር ቸርነት በድንግል ማርያም ጸሎት የትምህርተ ወንጌል፣ የጸበል ጥምቀት፣ የቅባ ቅዱስና የክፉ መናፍስት ሽኝት አገልግሎት ይኖረናል። አገልግሎት የምንሰጥበት ቦታ ከዊኒፒግ ኤርፖርት እስከ አገልግሎቱ ቦታ ከአምስት እስከ አስር ደቂቃ ነው የሚፈጀው። የአገልግሎቱን ቀን ሲቃረብ ትክክለኛውን የቦታውን አድራሻ እናሳውቃለን። አገልግሎት የምንሰጥበት ቦታ ለዊኒፒግ ኤርፖርት ቅርብ ስለሆነ ከሩቅ የምትመጡ ሰዎች በኤርፖርቱ አቅራቢያ ከ8 እስከ አስር ሆቴሎች ስላሉ ሰርች አድርጋችሁ ከወዲሁ ሆቴል መያዝና አስቀድማችሁ መዘጋጀት ትችላላችሁ። አገልግሎት የምንጀምርበት ሰዓት ጠዋት 8 ኤኤም ወይም 8 ኤኤም ስለሆነ ሰዓታችሁን አክብራችሁ እንድትመጡ ስትመጡ ሴቶችም ወንዶችም መጠመቂያ ልብስ ይዛችሁ ኑ። ለምሳሌ ስስ የሆኑ ፒጃማ፣ ቱታ ወይም ቀለል ያሉ ልብሶች ለመጠመቂያ ያዙ። ሌላው ለአገልግሎቱ ሰባራ ሳንቲም አትከፍሉም። ምክንያቱም ጌታችን በከንቱ የተቀበላችሁትን በከንቱ ስጡ ወይም በነፃ የተቀበላችሁትን በነፃ ስጡ ስላለ አገልግሎቱ የሚሰጠው በነፃ ነው። በእርግጥ አገልግሎቱ ከዚህ በፊትም ክፍያ የለውም አሁንም ወደፊትም ክፍያ አይኖረውም። በተረፈው ወለላይቱ እመቤት ድንግል ማርያም በዘርፋፋ ቀሚሷ በክንፈረዴቷ ቅፍ ድግፍ አድርጋ በቀኑ ሜይ 30፣ 31 እና ጁን 1 አርብ፣ ቅዳሜና እሁድ በቦታው ታገናኘን አሚን።